አሁን ደግሞ በዜና መጽሄታችን ሰዓቱ የስፖርት ነው። ስፖርታዊ ጉዳዮች ስለረሰም ኪዳነ ማርያም ብርሃነ ስቱዲዮ ተገኝተዋል። ኪዳነ ማርያም እንደምናልክ? ደህና ነኝ መስገነው፣ እንደምናለሽ? ይህ መስገን ሰላም ነው የሚቀጠል ትችላለ። አመሰግናለሁ። ተመልካቾች እንደምን ዋላችሁ? የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ኢትዮጵያ ፕሪሚየር ሊግን አስቀድማለሁ፣ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት ትናንት ሁለት ጨዋታዎች ተካሂደዋል። ለሻምፒዮናነት እየገሰገሰ የሚገኙ ኢትዮጵያ መድን አርባ ምንጭ ከተማን ሁለት ለባዶ አሸንፏል። በሐዋሳ ዩኒቨርሲቲ ዲን በተካሄደው ጨዋታ ዩጋንዳዊ አለን ካይዋና አቡበክር ሳኒ ግቦቹን አስቆጥረዋል። ኢትዮጵያ ምድን ነጥቡን ወደ 54 ከፍ በማድረግም መሪነቱን አጠናክሯል። በሊጉም 16ኛ ድሉን አስመዝግቧል። በአንጻሩ በሊጉ ለ10ኛ ጊዜ የተሸነፈው አርባ ምንጭ ከተማ በ35 ነጥብ 9ኛ ደረጃ ላይ ይዟል። በ27ኛ ሳምንት የመጨረሻ መርሃግብር ሐዋሳ ከተማ ሲዳማ ቡና አንድ አቻ ተለያይተዋል። ፍቅረ ኢየሱስ ተወልደ ብርሃን በ 63 ኛው ደቂቃ ያስቆጥራት ግብ ሲዳማ ቡናን መሪ አድርጓል። በረከት ሳሙኤል ደግሞ በ 71 ኛው ደቂቃ በፍጹም ቅጣት ምት ከመረብ ላይ ያሳረፋት ግብ ለሐዋሳ ከተማ ወሳኝ አንድ ነጥብ አስገኝታለች። ውጤቱን ተከትሎም ሐዋሳ ከተማ በ28 ነጥብ ወደ 14ኛ ከፍ በማድረግ ከወራጅ ቀጠና ወጥቷል። ሲዳማ ቡና በ36 ነጥብ 9ኛ ደረጃ ላይ ተቀምጧል። የ28ኛ ሳምንት ጨዋታዎች ከነገ ጀምረው ይካሄዳሉ። የ2025 የዲያ መድሌ ውድድር ትናንት በሁለቱ መድረክ በቻይናዋ ሻንጋይ ከተማ ሲካሄድ ኢትዮጵያውያን አትሌቶች ድል አድቀንጧቸዋል። በ3000 ሜትር መሰናክል አብርሃም ስሜ፣ በ800 ሜትር ጽጌ ዱጉማ እንዲሁም በ5000 ሜትር በርሁ አረጋዊ ውድድራቸውን በበላይነት አጠናቋል። ተጨማሪ አለን። የ2025 የዲያመንድ ሊግ ውድድር ትናንት በቻይና ሻንጋይ ከተማ ቀጥሎ ተካሂዷል። ዲያመንድ ሊጉ በአመቱ ከጂያሚን በመቀጠል ትናንት ሁለተኛ ውድድሩን በሻንጋይ ሲከውን ኢትዮጵያውያን አትሌቶችም በተለያዩ ርቀቶች አሸንፈዋል። በወንዶች 3000 ሜትር መሰናክል አብርሃም ስሜ በቀዳሚነት ርቀቱን ጨርሷል። አብርሃም የአመቱን ፈጣን ሰዓት በማስመዝገብ ነው ያሸነፈው። ስምንት ደቂቃ ከ07 ሰከንድ ከ92 ማይክሮ ሰከንድ አትሌቱ በቀዳሚነት የገባበትም ሰዓት ነው። አብርሃም ስሜን በመከተል ኬንያውያኑ ሲሬም ኤድመንድ እና ሲሞን ኪፕ ሁለተኛና ሁለተኛ ና ሶስተኛ ሲወጡ ኢትዮጵያውያኑ ሳሙኤል ፍሬው ስድስተኛ፣ ኃይለ ማርያም አማረ ዘጠነኛ፣ እንዲሁም ሳሙኤል ዱጎና ደግሞ አስራ አንደኛ ደረጃን ይዘው ጨርሰዋል። በርቀቱ ከተሳተፉ አስራ ስድስት አትሌቶች ሶስቱ ውድድሩን ሳይጨርሱ አቋርጠዋል። በሴቶች ስምንት መቶ ሜትር ጽጌ ደጉማ አሸንፋለች። የግላስኮ የቤት ውስጥ ሻምፒዮኗ ጽጌ ደጉማ ትናንት ተጋጣሚዎቿን በአሳማኝ ብቃትም አሸንፋለች። አትሌቷ ስምንት መቶ ሜትሩን በቀዳሚነት ስትጨርስ አንድ ደቂቃ ከ56 ሰከንድ ከ64 ማይክሮ ሰከንድ የገባችበት ሰዓት ነው ሰዓቱን በኢትዮጵያ በርቀቱ የክብረ ወሰን ባለቤት ጽጌ ዱግማ ሲያደርጋት የአመቱም ቀዳሚው ፈጣን ሰዓት ሆኖ ተመዝግቧል። በርቀቱ አውስትራሊያዊቷ ሳራ ቢሊንግስ ሁለተኛ ስትወጣ ኡጋንዳዊቷ ሀሊማና ካይ ሶስተኛ ደረጃን ይዛ ጨርሳለች። ከኢትዮጵያ ንግስት ጌታቸው ስድስተኛ፣ ሀብታም አለሙ ስምንተኛ እንዲሁም ሳሮን በርሄ ደግሞ አስራ አንደኛ ደረጃን ይዘው ጨርሰዋል። በወንዶች 5000 ሜትር ውድድር ሌላው ኢትዮጵያውያን አትሌቶች ድል ያደረጉበት ሲሆን ከአንድ እስከ 3 በመውጣትም በርቀቱ የበላይነታቸውን አሳይተዋል። በሪሁ አረጋዊ 12 ደቂቃ 50 ሰከንድ 45 ማይክሮ ሰከንድ በመግባት የአመቱን ፈጣን ሰዓት በማስመዝገብ አንደኛ ሲወጣ፣ ኮማ ግርማ ሁለተኛ መዝገቡ ስሜ ደግሞ ሦስተኛ ደረጃን በመያዝ ውድድሩን በበላይነት ጨርሰዋል። በዚህም የሻንጋይ ዲያመንድ ሊግ የ5000 ሜትር ርቀት የኢትዮጵያውያን የበላይነት የታየበት ሆኖ አልፏል። ከድሉ በኋላ በሪሁ አረጋዊ በማሸነፌ ደስተኛ ነኝ። ውድድሩ ግን ጠንካራ ነበር ነበር ሲል አስተያየቱን ሰጥቷል። ውድድሩ ግን ጠንካራ ነበር ሲል አስተያየቱን ሰጥቷል። አምሶ ሀፒ አይወዝ ጉድ ኮምፒቲሽን። የዲያመንድ ሊግ ቀጣይ መርሃ ግብር በኳታር ዱሃ ከ13 ቀናት በኋላ ይካሄዳል። አዲስ በተጀመረው የግራንድ ስላም አትሌቲክስ ውድድር ትናንት በሁለተኛ ዙር አሜሪካ ሚያሚ ላይ ቀጥሎ ተካሂዷል። በጃማይካ ኪንግስተን ጅማሮን ያደረገው መድረኩ በትናንት ነው የሚያሚ ፎክክርም ኢትዮጵያውያን አትሌቶች ተሳትፈዋል። በ1500 ሜትር ሴቶች የተወዳደረችው ፍሬወይኒ ኃይሉ በበላይነት ውድድሩን ቋጭታለች። ፍሬወይኒን ርቀቱን ለመጨረስ 4 ደቂቃ ከ06 ሰከንድ ከ96 ማይክሮ ሰከንድም ፈጅቶባታል። ጠንካራ ፉክክር በተደረገበት በዚህ ዘርፍ አሜሪካዊቷ ኒኪ ሄሌዝ ሁለተኛ፣ ደርቤ ወልቴጅ ደግሞ ሶስተኛ ሆነው ጨርሰዋል። በዚሁ የሚያሚ ግራንድ ስላም በ5000 ሜትር ሴቶች ውድድር ኬንያዊቷ ኦግኒስ ጅቤት አንደኛ ሆና ስትጨርስ መዲና ኢሳ ሁለተኛ፣ ሂሩት መሸሻ ደግሞ ሶስተኛ ሆነው ጨርሰዋል። በውድድሩ ላይ የተሳተፉት አይን አዲስ መብራቱ እና ጽጌ ገብረ ሰላሟ አምስተኛና ስድስተኛ ደረጃን ይዘው አጠናቅቀዋል። አርብ ዕለት የተጀመረው የሚያሚ መድረክ ዛሬ ፍጻሜውን የሚያገኝ ይሆናል።